ተለወጡና አስደምሟቸው። አንደኛ ገንዘብ ያዙ። ብዙ ጊዜ በኢኮኖሚ ጥገኛ መሆናችን በሰዎች ዘንድ ለመናቃችን ዋነኛ ምክንያት ተደርጎ ይወሰዳል። ሁሌም በሰዎች ላይ ጥገኛ ከሆናችሁ፣ ለእናንተ የሚሰጡት ክብርም የወረደ ነው የሚሆነው። ስንፍናችሁን እስከ መጨረሻው በጣጥሶ ለመጣል ጊዜው አሁን። ገንዘብ የንቀትን ሰንሰለት ለመበጠስ ትልቅ የሆነ ኃይልን ይሰጣችኋል። እስቲ ዙሪያችሁን ተመልከቱ። ገንዘብ ላለው ነው ወይንስ ለሌለው ሰዎች እያሸረገዱ ያሉት? መልሱ ቀላል ገንዘብ ከሌላችሁ ሰዎች በፍጹም አያከብሯችሁ። ቢያንስ ራሳችሁን መቻልና ከሰዎች ጥገኝነት መላቀቅ መሠረታዊ ነገር እንደሆነ ወቁ። ሁለተኛ በሕይወታችሁ ደስተኞች ሆኑ። የፈለገ ነገር ቢሆን በአቋማችሁ ጸንታችሁ ቁሙ። ሰዎች ሊያከብሯችሁ የሚችሉበት ብቸኛው መንገድ እናንተ በቅድሚያ ራሳችሁን ማክበር ስትችሉ ብቻ ነው። በሰዎች መደነቅና መወደድን ከልባችሁ የምትመኙ ከሆነ በቅድሚያ ራሳችሁን ውደዱ። ከራሳችሁ ጋር የምታሳልፉት ተገቢ የሆነ ጊዜን መድቡ። በህይወታችሁ የሆነ ከፍታ ላይ በደረሳችሁ ቁጥር አንዳንዴ እንቅፋቶች እየበዙ ይመጣሉ። የቅርብ ጓደኞቻችሁ፣ ቤተሰቦቻችሁ ሳይቀር የትም እንደማትደርሱ በማሰብ እናንተን ዝቅ አድርገው መመልከት ይጀምራሉ። በዚህ ጊዜም ከነዚህ ሰዎች መራቅ ጀምሩ። ሰዎችን ለማስደሰት መጣራችሁን አሁኑኑ አቁሙና በቅድሚያ በምትኖሩት ህይወት ደስተኛ መሆንን ጀምሩ። ሶስተኛ በዝምታ ተለወጡ። ገንዘብ ስለሌላችሁ ህልማችሁ እስኪሳካ ዝቅ በማለታችሁ ብቻ ሰዎች ንቀትን ያሳየዋቸዋል። ለጊዜው ያሰባችሁበት ከፍታ ላይ እስክትደርሱ ድረስ ብዙ ሰዎች የበታች አድርገው ይመለከቷቸዋል። ይህንን ሁሉ ማሸነፍ የምትችሉበት ብቸኛው መንገድ ያሰባችሁት ከፍታ ላይ በፍጥነት በመድረስ እጃቸውን በአፋቸው ማስጫን መቻል ብቻ ነው። ስለዚህም ማን እንደሆናችሁና ህልማችሁን ለነሱ ዝርዝሮ ከማስረዳት ይልቅ በዝምታ ተደብቃችሁ ደው እንቅፋት ወደፊት ለመፍጠን እንደሚረዳ አትርሱ።